ከልጅ እግዚአብሔር እንደዚህ ብሎኛል። አንቺ ጠዋትን ማታም ለቅሶሽ ለልጆች ብቻ ነው። እናት ነው። ጠዋት ማታ እንዴት እንደምታለቅስ ልጆች፣ ልጆች፣ ልጆች። እናት ነው። በጣም በልጆች ምክንያት ልብሽ ተሰብረዋል። እናት ነው። በአንቺ ላይ የተሰራ ድግምት ዛሬ ፈርሷል አለኝ። አሁን ሰፈርሽ ውስጥ ደጋሚዎች፣ አሁን ተፈወስ ስትይ አሁን በሽታ፣ አሁን ተፈወስ ስትይ አሁን በሽታ፣ እውነት ነው። ተፈወስ ተፈወስ ትሄጃለሽ። የት ነው? ሶስት ናቸው ሶስቱም እዚህ ወዲህ ሰው ነው ያሉት። ሶስቱም ተቀየሩ። አሜን። ነይ በዛጋ በዛጋ ነይ። ወይ እነሱ አይስማሙ፣ ወይ ሰላም አይደሉ፣ ወይ መንፈሳዊ አይደሉ ነው። እውነት ነው። ግራ የገባው ልጅ እንዲሆኑብሽ ነው ጠላት እያደረገ ያለው። እውነት ነው። እግዚአብሔር እንደዚህ ብሎኛል። አንቺ ጠዋትም ማታም ለቅሶሽ ለልጆች ብቻ ነው። እውነት ነው። ጠዋት ማታ እንዴት እንደምታለቅስ ልጆች ልጆች ልጆች ምክንያቱም የሰው ልጅ የሆነ ጥሩ እንትን ላይ ያለ ልጅ ስታይ ትቀኛለሽ። በጣም በልጆች ምክንያት ልብሽ ተሰብረዋል። እውነት ነው። እግዚአብሔር እንደዚህ እያለኝ ነው። ዛሬ ልብሽን ጠግኘዋለሁ። አሜን። ከዚህ በኋላ በይ፣ ከዚህ በኋላ የልጆች ጉዳይ ለልጆች ጉዳይ አላስብም፣ አላስብም። ተውሽ። አሁን አወጣሽ። አሁን አወጣለሁ። አውጪ። እሺ፣ አወጣለሁ ጌታ አንቺን ዛሬ ይፈውስሻል። አሜን። ይኸውልሽ አሁን ከዚህ ጀምሮ እስከ ታች ድረስ በስቸኛ ነሽ። እውነት ነው። አሁን ተፈወስኩ ስትይ አሁን በሽታ አሁን ተፈወስኩ ስትይ አሁን በሽታ እውነት ነው። አዎ፣ ምን እንደሆነ አታውቂም። ሐኪም ቤት ብትሄጂ መልስ የለውም። እውነት ነው። አልሄድም እያልኩኝ ነው። ይኸውልሽ እግዚአብሔር እንደዚህ ያለኝ፣ በአንቺ ላይ የተሰራ ድግምት ዛሬ ፈርሷል አለኝ። አሜን። ሰፈርሽ ውስጥ ደጋሚዎች አሉ። በቃ አሁን እግዚአብሔር ፈውሶሻል። አሜን። ሙሉ ሰላም ሆነዋል። አሜን። እንዴ ጡትሽ ነሽ